አዲስ ፍቅረኛ አዲስ ፍቅረኛ፣ ዳጊና ሜሪ ፍቅር ይዞ መጡ። ወይኔ እንዴት እንዳሳቀኝ ዳጊ ማለት ነው። ዳጊ ሜሪ፣ እንኳን ደስ አለሽ ዳጊን ያገኝተሻል። እንኳን ደስ አለሽ፣ ፍቅራችሁን ያዝልቅላችሁ። በጣም ደስ ትላላችሁ። በጣም ነው የምታምሩት በጣም ደስ የሚል ጊዜ እንደምታሳልፉት ተስፋ አደርጋለሁ። በጣም ታምራላችሁ። እውነት ማች ታደርጋላችሁ። በጣም ነው የምታምሩት። ሜሪዬ፣ የኔ ቆንጆ እንዴት እንደምወድሽ እኮ እንዴት እንደምትመችኝ ማለት ነው ሜሪዬ። ዳጊ በጣም ጥሩ ልጅ ነው። ለሴት ልጅ መልካም አስተሳሰብ ያለ ሰው ነው። በጣም ጥሩ ልጅ ነው ዳጊ ማለት ነው። እንግዲህ በየሚዲያው ስለ ሴት ልጅ ጥሩ ነገር ነው የሚያወራ ማለት ነው። ሜሪዬ ዳግን ስላገኘሽ እንኳን ደስ አለሽ ማለት ነው። በነገራችን ላይ አዲስ አይደሉም፣ ከበፊቱ ምን ይተዋወቃሉ ማለት ነው። ረጅም ጊዜ አብሮ እየቆየን ነው እያሉ ነው፣ እያለች ነው ሜሪ ማለት ነው። እንግዲህ ፍቅር ጀምሯል ማለት ነው። ተፋቀሙ። አዎ መፋቀር ነው የሚያዋጣው በዚህ ዘመን ማለት ነው። ተጣልተ ምንም እንትን ነገር ስለሌለ ፍቅር ነው የሚያዋጣው በዚህ ዘመን ማለት ነው። ፍቅራችሁን ያብዛላችሁ። ሜሪ እንግዲህ ሜሪ ራሱ ተረጋግታለች ዳግስ ስታገኝ ማለት ነው። ሜሪዬ የኔ ቆንጆ በርችሊን ወደፊት፣ ዳግና ሜሪ ወደፊት ግፉት፣ ወደፊት። ዳግና ሜሪ በጣም ደስ ይላል፣ እውነት በጣም ደስ ይላል። አዲስ ፍቅር ያዛት ማለት ነው። ዳግና ሜሪ የፍቅራችሁን ያብዛላችሁ፣ አንድነታችሁን ያብዛላችሁ፣ ፍቅራችሁ ይብዛ እንደምድር አሻዋ። በጣም ደስ ትላላችሁ ደግሞ በጣም ለመታምሩት ማለት ነው። በጣም ተምራላችሁ እውነት ለመናገር። ያው ሜሪ እንግዲህ አደራሽ እንዳጊ እንዳጊን በደንብ አንከባክቤ እየተነሳሽ በጥፍ እንዳትመች ማለት ነው ጥብ ስለሚቶጅ ማለት ነው። በጥፍ መፋታት ስለሚቶጅ እና ደስ ትላላችሁ። እውነት በጣም ተብሯላችሁ። ያው ዳጊ ትንሽ ነው የሚበልጣት ማለት ነው በቁመት እንግዲህ። ግድ ነው ወንድ ልጅ ትንሽ መብለጥ አለባት። በጣም ደስ ትላላችሁ። እውነት ሜሪዬ ሜሪ ቴይ ቴይ ቴይ፣ ከእዚያ ይህን ዊግ መከራውን አታበይው የኔ ቆንጆ ሜሪዬ ዊጉን ቁጭ አድርገሽ በራስሽ ጸጉር ነው። ጸጉርሽ በጣም ነው የሚያምረው ማለት ነው። እና እውነት ለመናገር በጣም ነው ደስ የምትልም ማለት ነው። ፍቅራችሁን ያብዛላችሁ። በፊት ለፊቱ እያሳየች ያለችው በነገራችን ላይ ጸጉሬ ነው ብላለች ማለት ነው። ከኋላ ነው ጸጉሯ ዊግ እንጂ፣ ከፊት ለፊቱ ያለው የሷ ጸጉር ነው ማለት ነው። ግማሽ ግማሽ ዊግ ፣ ግማሽ የሷ ጸጉር ነው ማለት ነው። ሜሪዬ የኔ ቆንጆ በርቺ። እንግዲህ ዳግና ሜሪ ወደፊት ቻናላችሁ ላይ ግቡ እና ሰብስክራይብ ላይክ፣ ሼር እያደረጋችሁ አሳድጉት ማለት ነው። ውድ ቤተሰቦቼ ሰላምም ሳሌላችሁ ነው እንግዲህ ቾክዬ የገባሁት ማለት ነው። ሰላማችሁ ይብዛልኝ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ አለው እግዚአብሔር ይመስገን፣ እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ ማለት ነው። ሜሪዬ ፍቅረኛ ስለያዘች በጣም ደስ ብሎኝ ነው እንደ ገባውኝ ወሬ የጀመርኩት ማለት ነው። ሰላማችሁ ይብዛልኝ። በያላችሁበት ቦታ ሼር ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። መልካምነት ለራስ ነው። ሰላማችሁ ይብዛልኝ። በያላችሁበት ቦታ አብራችሁኝ ሲ የቆያችሁ ከልቤ አመሰግናለሁ። ክበሩልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። እንግዲህ ዳግና ሜሪ ወደፊት ፍቅራችሁን ያብዛላችሁ አለው። ሜሪ ዊጉም መከራውን አብልታለች። በነገራችን ላይ ወዲያ ትላለች፣ ወደዚህ ትላለች። አሰቃየችው ማለት ነው ዊጉም እና። ሰላማችሁ ይብዛልኝ። አሪፍ ቆይታ ነበረ። ከእኔ ጋር ስለ ቆያችሁ ከልብ ያመሰግናለሁ።